እና ቢታደድም እኮ ግን ቤት ውስጥ የምናረባቸው እንስሳዎች ናቸው ነገሩ ማይና እኮ ለማለት ፈልገው ነው ያሉት ከሰዎች ጋር አብረው መኖር የሚችሉ አያ ማለት ነው አያ ድምጽ ሞቶ እንዴት ናት

እንዴት ነው የጓዳ የጓዳ እንስሳ የእንትን የጉርጓድ እውነት ነው እንደው የቤት እንስሳ የለኝም የሚል ሰው ሁሉ ግን አንድ እንስሳ አለው አይጥ እኔ የቤት እንስሳ አላሳድግም የሚልና ከዛ ማታ ላይ ቤቱ ቴሌቪዥን ላይ በቃ ሲል፣ እሷ ቴሌቪዥን ልታይ በቃ የኢትዮጵያ ልጆች መዝሙር ጀመረ ብላ ቀላል ትደንስ። እኔ ግን በቃ ብትለምደኝና ደስ ይለኛል

ነጭ፣ ማለት የዱር ናት ግን ተላምዳ ከሰዎች ጋር የመኖር ልምድ አላት። እንደዛ ናት። መድኃኒት ደግሞ ይሞከርባታልም አሉ። የእሷ የአይጥ ደም የሰው አይነት ነው። ይህንን ታውቂያለሽ? ብትይባላል ጥቀው ከዛ መድኃኒት ይሞከርባቸዋል። እንደውም አንድ ጊዜ እንትን መድኃኒት ፋብሪካ የሚባል መስሪያ ቤት ሄጄ ከዛን ስንጎበኝ ማታ እንትኖች ጥንቸሎች ነጫጭ አይጦች ምናምን በሙሉ መድኃኒት እነሱ ጋር እንዲሞከርባቸው። ከዛ ግን ደስ ሲሉ ንጣታቸው ተቤት ቆየ። ሰላም ያርኩች። እንዴት እነሱ ላይ መሞከር ነው የሚሻለው ሰው ላይ ከመሞከር። እነሱ ምን አደረጉ? የእንስሳት መብት ተሟጋች እኮ አለ አለ። ግን ጥቆየ ሰው ሰው ነው። ሰውማ እውነት ነው። ሰው ሰው ነው ግን

አንተ ምንድነው ያለክ የቤት እንስሳ? እኔማ ቡችዬ ደግሞ ስም አለው። ስሙልን ባለው ሸሙ ዲቪና ዲቦ አታ ዲቪና ዲቦ ግን ስታዛሪ ቀየርኩ። አው በቀየርኩ ምን አረግ መሰለሽ? ፍትሃዊ የስም ማውጣት ምርጫ እናካሄዳለንና እኛ ቤት ሁላችንም እንፈልገውን ስም ስንጠራ ስንጠራ ዲቪና ዲቦ አልኩት፣ እኔ ዲቪና። ከዛ እጣ ይውጣ ሲባል እጣ ሲወጣ ዲቪና ዲቦ አልወጣልኝም። ይሄ ይችላል ያምራለ። ማቀው ግን ባትሪ የሚለውን ስም ነበር በፊት፣ ባትሪ ነበር። አሁን አይኑ እየደከመ ስለመጣ ብዙው ያነባል መሰለኝ። እና ምን ላድርገው? ወይጥቁነት እኮ ነው። ግን ውሻ ማለት ነው ውሻ ምን ማንኛው ማን ሲሲ አብሮን እኮ ሲኖር፣ ግን ጥንቃቄ እኮ ማድረግ አለብን እኛ ቤት ራሱ እኮ ወደ ሳሎን አይገባም። የፈለገ ዲቪና ዲቦ በጣም ጣፋጭ ውሻ ቢሆንም እዛ ነው፣ ከቤቱ ነው እንጂ እውነት ነው። ገላውን መታጠብ አለበት በሚገባ ደግሞ መታከም መታከም አለበት። እንትን የሚባል የውሻ በሽታ አለ። ምንም ይባላል? ራቢስ እራቢስ የሚባል በሽታ ነው። ወይ ቢጠይቅ ቆየ። አነባለሁ። አትይቅ ቆየ። ጎበዝ ጎበዝ። ቢጠይቅ እኮ አዎ። የእናንተ ሴት ናት? ሴት ናት። ምን አወሩ? ምን አወሩ ነው ስሟ? ምን ዓይነት ወሬኛ ብትሆን ነው? ምን ትላለች? እቤት መታ ወሬ ታዲያ እምጣለች። ስሟ ነው። ስሟ ነው አዎ። አባቷም አለ እኮ መቻል ነው ሩ ነው ዙ መቻል ይባላል። መቹ ነው ቆላ ቆላው በን እና እና አንቺን ልጠራሽ ራሱ ስመጣ ድምጹ ሲያስፈራ ግቢያችሁ እንዳለ አንድ ሰው አስገባማ ጠባቂያችሁ እና መቻል ምን ሆነ መሰለ አንድ ጊዜ ጸጉሩ እየረገፈ የመቻል የመቻል ጸጉር ዝም ብሎ እየረገፈ እየረገፈ እና ደግሞ ሰውነቱ ላይ ተባይ ምናምን ሲመጣ አባቴ ቶሎ ብለው የእንስሳት የእንስሳት ሐኪም ጠራና የተባይ የደሞ ጸጉሩ እንዳይረግፍ ተከተበ። ደግሞ የራቢስ በሽታ ራቢስ የሚባል በሽታ ደግሞ ውሃ ካልጠጡ ምናምን ምናምን ነው የሚይዛቸው። ምግብም ውሃ መጠጣት መብላት አለባቸው እንስሳት። ሲያሳዝኑ ከዛ ሲያማቸው አመመን ይላሉ። አሁን ኮሮና እነሱን ይዛቸዋል። አደለም። ምን እንጃ፣ ስልክ ሁሉና። ግን ውሻ ከታመመ የታመመ ውሻ ከነከሰ ግን በጣም ትታመመ። አጎቴ ሲያወራ ሰምቻለሁ፣ እምብርት ላይ ሰማንያ መርፌ ይወጋል መድኃኒቱ ሲል ሰምቻለሁ። በሽታ ነውና አንደኛ እቤታችን ያሉ እንስሳትን ማለት ነው። ንጽህናቸውን መጠበቅ ደግሞ ክትባት ያስፈልጋቸዋል። መከተብ አለባቸው። ድቢና ድቦ በቀደም ተከትቦ እንደው ማሞት ነበረ። ሲያነክስ ሲያነክስ ነበር። እሱ ስለሚታከም እኔ ጠጋ ብዬ እራሱ ሳዋራው አባቴ ብዙ አይቆጣም፣ ግን ለማንኛውም ጥንቃቄ እንዳደርግ ይነግረኛል። ጥንቃቄ ይፈልጋል ደግሞ። እደጅ ያሉት ግን እኔ ምንም ደስ የማይለኝ። እኛ የቤታችንን ውሻዎች እንንከባከባለን። እደጅ ያሉት ግን ሜዳ ለሜዳ አቧራ ለአቧራ እንደሱ የሚሆኑት ማን ነው የሚቆጣጠራቸው? ማንም በቃ፣ እንዴት ማንም የላቸውም። አንዳንዶቹ እደች ለደች ለምደው ነው እደች የሚወጡት። አንዳንድ ሰው የጣላቸው ላቸው እንደዛ ማለት ነው። ጢቆ፣ ምንም የሚያበላቸው የሚያጠጣቸው የለም። ያሳ፣ ምግብ እንኳን የሚቸግራቸው አይመስለኝም። ምግብ ቸግሯቸው ቢሆን ኖሮ ቶሎ ይሞቱ ነበረ። አይ ምግብ አይደለም እና እንስሳት እንክብካቤ ይፈልጋሉ። ግን ኡነትሽን ነው። አሁን ካልታከሙ ካልታከሙ እና ከታመሙ መንገደኛም ሰው ቢሆን ከነከሱ እኮ ችግራቸው ከባድ ነው። አረ ጥንቃቄ እናድርግ።

እናገናኛቸው ገናኛቸው ማተማቸው እኮ አየር ማናፈስ ነው። እና እኔ በዛኛው በር በኩል እኮ አስወጥቼ አናፍሷለሁ፣ ዲቪና ዲቦ። እኔም እኮ ትንሹን ምናወሩን ምናወሩን ይዤ ወጣለሁ። በቃ እንደስ

ጓደኛሽ ማን ናት ብለው ሲጠይቁኝ ጓደኛሽ ሴት ናት ብለው ሲጠይቁኝ ሁሌ በፈገግታ እየተሞላሁኝ ቢጠቆ መሆንሽን እናገራለሁኝ። ጓደኛችሽ ሴት ነው ብለው ሲጠይቁ ሁሌ